ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በእያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት በሁለተኛ ድምጾች ቃላት ምስረታ ነው ማለት ነው። ሁለተኛ ድምጾችን ተጠቅሜ ቃላትን እየመሰሩት የማሳያችሁ ነው ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል ሰብስክራይብ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ። ዛሬም እንደተለመደው ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው በሁለተኛ ድምጾች። ቃላትን እየመሰሩት የማሳያቸው ነው። ማን ነው? እናንተም አብራችሁ ከእኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ይቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ እዚህ ላይ የመጀመሪያው ቃል ከዚህ ምን ይላል? ሙከራ ሙከራ ይላል። ሙከራ ብለን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው፣ ከቤተሰቦች የመጀመሪያ ፊደል ራ ከቤተሰቦች አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደንደረን ስናነባቸው ሙከራ ሙከራ የሚለውን ቃል ሰጠናል ማለት ነው ቀጣይ ደግሞ ከዚህ ላይ ምን ይላል ሱቆች ሱቆች ይላል ሱቆች የሚለውን ስናይም ሱ ማለት ከሰ ቤተሰቦች ሁለተኛ ፊደል ነው ቆ ከቀ ቤተሰቦች የመጨረሻ ፊደል ቺ ከቸ ቤተሰቦች ስድስተኛ ፊደል እነዚህ ፊደላት ሶስት ስራ ተባለው መልኩ ደርድረን ስናነባቸው ሱቆች ሱቆች የሚለውን ቃል ማግኘት እንችላለን ማለት ነው ቀጣይ ደግሞ ከዚህ ላይ ምን ይላል ሁለት ሁለት ይላል ሁለት የሚለውን ስናይ ሁ ማለ ከ ቤተሰቦች ሁለተኛ ፊደል ነው። ለከላይ ቤተሰቦች የመጀመሪያ ፊደል ት ከታች ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለ መክለል ደን ስናነባቸው ሁ ለት ሁለት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለሚላል ሹመት ሹመት ይላል። ሹመት የሚለውን ስናይ ሹማለት ከሸ ቤተሰቦች ሁለተኛ ፊደል ነው። መከማ ቤተሰቦች የመጀመሪያ ፊደል ትከታ ቤተሰቦች ስድስተኛ ፊደል እነዚህም ፊደላት ውስጥ ስራት ባህል ለማክዳር ድረስ ስናነባቸው ሹመት ሹመት የሚለውን ቃል ማግኘት እንችላለን። ኦኬ፣ ቀጣይ ደግሞ ከዚህ ለምን ይላል ዱቄት ዱቄት ይላል ዱቄት የሚለውን ስናይ፣ ዱ ማለት ከቤተሰቦች ሁለተኛ ፊደል ነው። ቄ ከቤተሰቦች አምስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስራ ተባለ መደርደር ስናነባቸው ዱቄት ዱቄት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል ቡድን። ቡድን ይላል ቡድን የሚለውን ስናይ፣ ቡ ማለት ከቤተሰቦች ሁለተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስርዓት ባለው መልክ ደርድረን ስናንባቸው ቡ ድ ን ቡድን የሚለውን ቃል ማግኘት እንችላለን። ቀጣይ ከዝለም ይላል። ጉ ን ዳ ን ጉንዳን ይላል። ጉንዳን የሚለውን ስና ጉ ማለት ከገ ቤተሰቦች ሁለተኛ ፊደል ነው። ን ከነቤተሰቦች ቤተሰቦች ስድስተኛ ፊደል፣ ዳ ከደ ቤተሰቦች አራተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልክ ደርድረን ስናንባቸው ጉንዳን ጉንዳን የሚለውን ቃል ማግኘት እንችላለን ማለት ነው በቀጣይ ደረጃ ከዚህ ላይ ምን ይላል ጉዳት ጉዳት ይላል ጉዳት የሚለውን ስናይ ጉ ማለት ከገቤተሰቦች ሁለተኛ ፊደል ነው ዳ ከደቤተሰቦች አራተኛ ፊደል ት ከተቤተሰቦች ስድስተኛ ፊደል እነዚህ ፌደራቶች ስራት ባለው መልኩ ደረስናንባቸው ጉዳት ጉዳት የሚለውን ቃል ማግኘት እንችላለን ቀጣይ ደግሞ ከዚህ ላይ ምን ይላል ጉዳይ ጉዳይ ይላል ጉዳይ የሚለውን ስናይ ጉ ማለት ከቤተሰቦች ሁለተኛ ፊደል ነው። ዳ ከቤተሰቦች አራተኛ ፊደል፣ ይህ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልክ ዳር ስናልባቸው ጉዳይ ጉዳይ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ምን ይላል? ኩራት ኩራት ይላል። ኩራት የሚለውን ስናይ ኩ ማለት ከቤተሰቦች ሁለተኛ ፊደል ነው። ራ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልክ ዳር ስናልባቸው ኩራት ኩራት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጡንቻ ጡንቻ ይላል። ጡንቻ የሚለውን ስናይ ጡ ማለት ከጠ ቤተሰቦች ሁለተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ቻ ከቸ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጡንቻ ጡንቻ የሚለውን ቃል ማግኘት እንችላለን ማለት ነው። ምን የሚለውን ቃል እናገኛለን? ጡንቻ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል ዱባይ ዱባ ይላል ዱባይ የምነው ስነ ዱ ማለት ከቤተሰቦች ሁለተኛ ፊደል ነው። ባ ከቤተሰቦች አራተኛ ፊደል፣ ይህ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለ መርከብ ድረስ እናነባቸው ዱ ባ ይ ዱባ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለምን ላ ዙ ሮ ቺ ዙሮ ይችላል ዙሮች የሚለውን ስናይ ዙ ማለት ከዚ ቤተሰቦች ሁለተኛ ፊደል ነው። ሮ ከደቤተሰቦች የመጨረሻ ፊደል ች ከቸ ቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስርዓት ባለው መልክ ደርድረን ስናነባቸው ዙ ሮ ች ዙሮች የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ደግሞ ይላል መር ኡመር ይላል ኡመር የሚለውን ስናይ ኡ ማለ ከቤተሰቦች ሁለተኛ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል ር ከቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስርዓት ባለው መልክ ደርድረን ስናነባቸው መር ኡመር የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለምን ይላል ፉከራ ፉከራ ይላል። ፉከራ የሚለውን ስናይ ፉ ማለት ከፈ ቤተሰቦች ሁለተኛ ፊደል ነው፣ ከከ ቤተሰቦች የመጀመሪያ ፊደል፣ ራ ከረ ቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስራት ባለው መልኩ ደደረን ስናነባቸው ፉከራ ፉከራ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል ሙስና ሙስና ይላል። ሙስና የሚለውን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው። ስ ከሳይ ቤተሰቦች ስድስተኛ ፊደል እና ከን የቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደር ድረን ስናነባቸው ሙ ስ እና ሙስና የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለም ይላል ው ስ ጥ ውስጥ ይላል። ውስጥ የሚለው ስና ው ማለት ከበ ቤተሰቦች ሁለተኛ ፊደል ነው። ስ ከሳ ቤተሰቦች ስድስተኛ ፊደል ጥ ከጣ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መልኩ ደር ድረን ስናነባቸው ው ስጥ ውስጥ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ሙዳይ ሙዳይ ይላል። ሙዳይ የሚለው ስናይ ሙ ማለት ከመ ቤተሰቦች ሁለተኛ ፊደል ነው። ዳ ከደ ቤተሰቦች አራተኛ ፊደል፣ ይህ ከየ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ስራት ባለው መረዳ ድረስ እናንባቸው ሙዳይ ሙዳይ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል ውይይት ውይይት ይላል። ውይይት የሚለው ስናይ ው ማለት ከወ ቤተሰቦች ሁለተኛ ፊደል ነው። ይህ ከየቤተሰቦች ስድስተኛ ፊደል። በተመሳሳይ ይህ ከየቤተሰቦች ስድስተኛ ፊደል። ት ከቤተሰቦች ስድስተኛ ፊደል እነዚህም ፊደላቶ ስርዓት ባለው መልኩ ለድረን ስናነባቸው ው ይ ት ውይይት የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለምን ይላል ጩኸት ጩኸት ይላል። ጩኸት የሚለው ስናይ ጩ ማለት ከጨ ቤተሰቦች ሁለተኛ ፊደል ነው። ከቤተሰቦች የመጀመሪያ ፊደል ነው። ት ከታይ የቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስራት ባለው መርዶ ድረስ እናነባቸው ጩኸት ጩኸት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ፣ እንደዚህ እያረጋችሁ እያነበባችሁ እስከሚገባችሁ ድረስ በደንብ ካነበባችሁ በኋላ ከዛ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ማንበብ ብቻ ሳይሆን ቪዲዮውን ደግሞ እያቆማችሁ እየጻፋችሁ መለማመድ ይህ ግዴታ ይሆናል ማለት ነው። አንባችሁ ስጽፏቸው ደግሞ ለእናንተ አይረሴነትን ይፈጥሩላችኋል። እያረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።